አምላኪ ሰው ግን ለምንድን ነው ነገር የሚፈልገው? ሰው በነገራችን ላይ የእኔ ጸባይ ባሌን ይመቸው እኔን ይመቸኝ፣ ሌላው ትርፍ ነው፣ ችግር የለብኝም። ድንግል ወንድ ይፈሳል አላቸው። ድንግል ወንድ ይፈሳል። ምኑ ነው የሚፈሰው? ድንግል ወንድ ደግሞ ምኑም ይፍሰስ፣ አሞቱም ይፍሰስን የምናገበኝ እንዴ ይፈሳል ትለኛለች። እንደ እኔ ምን አውቃለሁ፣ ድንግል ወንድ አግብቼ አላውቅም እኔ እኔ አንድ ሰው ነው ያየው፣ ሌላ ሰው የት አውቅና ነው እኔ ድንግል ወንድ ትለኛለች። እንደ ፈጣሪው ትዕግስቱን ስጠኝ። ኧረ ተው በመድኃኒዓለም ተው። የሆነ ሰው እኮ ጠፍተሽ ኢትዮጵያ ሂጅ ነበር። መጣሁ፣ ይኸው ቁጠቁሬ ከስቼ ስልሳ ስምንት ኪሎ የነበርኩ ሴትዮው ስልሳ ሁለት ገብቼ መጣሁ። አይ የሚገርም

ማን ያመ ሞ ቴንክ ዩ ናንዬ፣ ማን አሞታል? አይዞሽ ምኑ ኝህ ነበር ጋይስ። አቤት አሙኝ ነበር እንዴ! ቴንክ ዩ ቬሪ ማች አመሰግናለሁ። ናንዬ፣ ማን ነው ፎሎ አረኩሽ ግን እንዶ ፎሎ አላረክሽኝም ግን እንዶ ጊፍት ሰጠሽኝ ብዬ ነው አንቺ የት የኢትዮጵያ ራብ አ ያልፋል? ወዴት ነው ምኑ ነው የሚያልፈው? ማነው ታሜ ነበር። ምኑ ነው የሚያልፈው? ፈጣሪ ይማርሽን። ራብ አላለሽም? አላለኝም። ንግሥት እኔ ከታመምኩማ እናንተም ታማችኋል ማለት ነው። ፈጣሪ ይማራችሁ። እናንተንም አይዟችሁ፣ አይዟችሁ

አንድ ቀን ግልኮስ መጠጣቴን አስታውሳለሁ። ከዛ ውጭ ግን እኔ እሱን እራሱ እንደ የባሳሞኝ አይደለም እንደ የሆነ ነገር ስለነበረ ነው እንጂ እንደ ግልኮስ ጠጭቼ ነበር። ግን እንደዚህ የከፋን ያላመመኝም ፈጣሪ ማሪሽ የሚያስብል አደለም ምሮኛል። እኔ ቆየ ከማረኝ። በተለይ ሐዊን እንደማረ ማንንም ብሎ አያውቅም ብዬ ማስብ ልጅ ነኝ እኔ። ምኑኘ ነው አይዞሽ ማሪሽ የምትሉኝ እናንተ እንዴ? ምንኛ የነበረ እናንተ ጤነኛ አይደለ? ወይስ እኔ ታምሜ የተኝቼ እርዳታ መሰብሰብ አምሯቸዋል። የዘንድሮ ነገር ከሆነ እርዳታ ስሰበስቡ ግማሽ ወይ እናንተ ነው፣ የሆነ ነገር ስታደርጉ ግማሽ ወይ እናንተ ነው። እኔማ ለእናንተማ ቢዝነስ አልሆንም። እንደ ሞት ብዬ እሞታለሁ እንጂ ለእናንተማ ቢዝነስ መክፈቻ አልሆንም። ውሰደኝ እንዲሁ እንዲሁ እንዲሁ ውሰደኝ ነው የለም ማርዬ፣ እንደ ምነው ቢዝነስ መክፈቻ እኔ እንትን አይደለሁም እኮ እንደ ዕቃ መሸጫ ነኝ እንዴ? ታመሻል እሰይ ደግ አደረኩ እንኳን ታመምኩ ሁላችንም ታመናል እኔ ከታመምኩ ሁላችሁም ታማችኋል እንደ ኢትዮጵያ ሕዝብ ደግሞ የጨለላ አለ እንዴ? በቁሙ ያበደ እንዴ? ሻንጣ ይዞ መኪና ውስጥ የሚቀመጥ ሰው እኮ ነው የኛ ኢትዮጵያ ሕዝብ እኮ ባይጨልል ቁጥር ውስጥ ጫማ ሶስት ሺህ ብር ገብተዋል። ቀሚስ አስር ሺህ ብር ገብተዋል። አስር ሺህ አስራ አምስት ሺህ ሀያ ሺህ ገብተዋል። ድሮ ሀያ ሺህ ብር እኮ ስንት አመት ነው የሚያኖረው ፈጣሪው እና አሁን ሰው ቢሰርቅ ታዲያ፣ አሁን እንደው ትፈርዳለህ። እንደው እኔ ስራ ውስጥ አልገባም። እንደው ተው፣ ግን ተው ገብርኤልን አንድ ነጠላ ጫማ ልገዛ ድንግል ማርያምን ሱቅ ገባው ነጠላ ጫማ የተበጥሳ ሺኤን አዋርደችኝ መዳዳ ያለም ያዋርደው እንጂ በሀያ ብር ገዝቼ ሺኤን ላይ የሆነ የምታምር ነጠላ ጫማ ገዝቼ ከዛ እየሄድኩኝ እንዴት እንደምታምር ደግሞ እኮ ድንግል ነው የምላችሁ ከዛም ብጥስ አላለችም እንደ መዳናለን ብጥስ ያደርግሽ ብያ ጸጣልኩኝ። ከዛን የሆነ ሱቅ ገብቼ ለካሁኝና በጣም ሲምፕል አልወደድኩትም ሁላ ሶስት ሺ አምስት መቶ አላለችም እኔ የቀለደች ነው የመሰለኝላ። ማለት ነው እግዚአብሔር ነው የምሬ ነው። ሦስት ሺህ አምስት መቶ አንድ ነጠላ ጫማ ገዝታችሁ ለብሳችሁ እውነት፣ ኢትዮጵያ ባይሰርቁ ነው የሚገርመኝ። እኔ ራሱ እንደ እንደ ወርቅ ራሱ አድርጌ ነው የሄድኩት። ግን ይሰርቁኛል። ቢሰርቁኝ ራሱ አልናደድም። እኔ ድንግልን አልናደድም፣ እንደ ይውሰዱት ይሄው ልንገራችሁ፣ ማርያምን በሰው ላይ አትብረዱ፣ ዝም በሉ። እኔ የምሬ ነው የኢትዮጵያ ሕዝብ የሚኖረው ኑሮ፣ በተለይ ማለት ነው እግዚአብሔር፣ ኑሮ አይደለም። በስመ አብ ወመንፈስ ቅዱስ። ደግሞ ብሩ አይቀመጥም፣ እጃቸው እፍ ናት። በቃ አስር ሺህ ብር እጃችሁ ላቀ። የሆነ መንፈስ አለው መሰለኝ፣ የሆነ ቦታ የሚገባ ብር ብር ብር ብር ነው። በየሄዳችሁበት፣ በየሁሉም ቦታ ብር ነው ብር ምግብ የለም ነው ያልሺው? ያው ኦፍኮርስ የለም። ኧረ እንደዚህ አትጻፉብኝ፣ እንደዚህ ደርድራችሁ አትጻፉ። እንደዚህ ደርድራ አንዴ ከጻፋችሁ በቂ ነው። ካልብዛ ሙይት ነው የማደርጋችሁ እኔ ትምህርት ቤት ለእናንተ ብዬ ልግባ፣ የሁሉን የማነበር እንዴ። ምግብ የለም። ሁ ምክንያቱም ምግብ እንደ በደህና የሚሰራ የለም። ኩሽንኩሼ ቦታ ነው የሚሻለው። ኩሽንኩሽ ስላችሁ ምንድን ነው? እንደዚህ በትንሽ ውስጥ የሚሰሩ አለ አይደለ? ከትልቅ ሆቴል ትንጥዬ ቤት ውስጥ ሆነ ጽድት ተብል እንዲ እጅ ከእጃችሁ ጋር ነው መበሉ። እዛ ይሻላል፣ እዛ ይሻላል። ዋጋቸውም ርካሽ ነው። ሁለተኛ ነገር ደግሞ ምግባቸውም በጣም መርጥ ነው። ይሄ ትልቅ ሆቴል ምናምን የሚባሉ ማለት ነው ውሃ ውሃ ነው የሚለው የለ። አዊ በማርያም ጥያቄ ያለኝ ጠይቂ። ምን ፓርላማ እታደርጉ? ኮሜንት የከፈትኩት እንድጽፉ ነው እሺ የት ነው ያለሽው? ዱባይ ነኝ። አሁንማ መጣው ሁለት ቀን ሆነኝ። ፊቴ እየቀላ ነው አሁን። አረ ስሙ ጋይስ ኢትዮጵያ ውስጥ የገባ የሆነ ምግብ አለ። ምንድነው ይሄ? ረጅም ነው ምናምን ብዙ ነው። ኢትዮጵያ ውስጥ ምግብ ምንድነው? ኦ ብዬ ነው ጨውኩት ነው። የሆነ እንትን ነው፣ ይቅርታ አድርጉልኝ፣ ትል ነው የሚመስለው እና ረጃጅም ነው። አዲስ ነው መሰለኝ። እኔ አይቻላቅም። በነገራችን ላይ ኢትዮጵያ ውስጥ ነው ያየሁት ብዙ ነው ምናምን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ እንዲሁ ነው አይቼ ወይ ብዬ ጨውኩት ማለት ነው። ምንድ ነው የሚባለው? ወይ ነዱ ማን ነው የሚባለው? የሆነ ስም አለው። በእናታችሁ ንገሩ። ወይ ስታገቢ ድንግላለሽ ወይስ የለሽም? ምን ልትወስደው አምሮክ ነው። ኢትዮጵያ ይደ ምን መስላት እንችላለን? አጠናሞ ፓስታ ቴህ ፓስታ አይደለም፣ ፓስታ እኔ ረስቼው ነው። አይደለም፣ ኢትዮጵያ ውስጥ አሁን አዲስ የመጣ ምግብ አለ አሁን አዲስ የመጣ የሆነ ትልቅ ወፍ በስመ አብ። አሁን ፍ አሁን ራሱ ፈረዋለሁ ት ትልልቅ ምናምን ነው፣ ውድ ነው። ላ ራፕተር ኧረ እንደው የሆነ ነገር በሉኝ። የት ልደውል? ቆይ የሆነ ቦታ ልደውል፣ ጠብቁኝ። ሮቢያን ኖ ማፊ ሮቢያን፣ የሆነ ምግብ ገብተዋል ዱባይ፣ ኢትዮጵያ ላይ። ጋይስ የሆነ ትል ነው የሚመስለው፣ እንደ ፈጣሪው ይቅር በለኝ ነው ግን፣ ሰው ይበላል እኔ በጣም ፈርቼ ነበር የምሬ ነው እኔ እንዲሁ ራሱ ሳየው ያስፈራኛል ራይድስ የሆነ ዱንዙዝ ነው የሆነ ነገር ነው የሚባለው ብቻ ግን ከዲ ነው የሚነሳው ቆይ ልደውል ጠብቁ ምንድን ነው ቆይ ቆይ የወንዝትል አይደለም አዲስ አበባ ውስጥ ነው ያለው የሆነ ወፈፍራብ ነው ሁላ ፓስታ ነው የሚመስለው ግን ፓስታ አይደለም የሆነ ነገር ነው የጾማለው የፍስካለው መጣሽብን፣ ደግሞ ልታደርቂን። ቤቴ ነው ያለሁት፣ እኔ ቤትሽ አልመጣሁም። ውጭ ካልተመቸውሽ፣ ማን ጠራሽ? አሽቀባጭ፣ ማሽቀብ ትወዳላችሁ። አንዳንድ ሰዎች ደግሞ መጣሽብን፣ ደግሞ አልመጣሁብሽም፣ መጣሽብኝ እንጂ። አጨብጫቢ፣ ውጭ ካልተመቸውሽ። ቆይ ልደውል። የሆነ ነገር ነው እኔ። ቆይ ስሙኑ ራሱ ሰርች አድርጌ አገኘዋለሁ። አይዋ ኑድልስ ነው። ከላስ አገኘውት። ኑድልስ ነው። ይመችሽ አቦ በልተሻለ። ወፕ ነው፣ ወፕ የምትባየው በልተሻታል ኑድልስ ነው ጋይስ። ወይኔ መድኃኒዓለም እኔ ማለት ነው ድንግል ማርያም እንዲህ ሳላየው ማለት ነው እንዲህ ብዬ ነው ያለፍኩት ማለት ነው። ኑድልስ ማነው ሰርች ባደርገው ይወጣልኛል? ኑድልስ ነው የሚባለው። መድኃኒዓለም እን የሚሄድ ነው የሚመስለው የሚሄድ በሰዓት ነበረ ይመጣ ወይ መድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እባክህ ተደባብሮ የተቀመጠበት ነው የሚመስለው እግዚአብሔርን የምሬ ነው የምዋሽ እንዳይመስላችሁ፣ በጣም ነው የሚያስጠላው። በእኔ እንኳን መቅመስ አድን ማየት ሁላ አልፈልግም። ማየት ማየት ራሱ የምን ኑድልስ ነው ይሄ? ኑድልሱ ከምንድን ነው የሚሰራ አንደኛ? እሱ ንገሩን። ሁለተኛ ነገር ደግሞ ኑድልስ የሚባለው ነገር ማነው? ምንድ ምንድን ነው ማነው? አይተዋል? ኑድልስ ምግብ እንዳይመስላችሁ፣ ድንግልን ነው የምላችሁ እንጂ እኔ ማየት ሁላ አልፈለግኩም ከፓስታ ፓስታ አይደለም እሱ። ፓስታ አይደለም ደግሞ ሲበሉት ራሱ። ወይኔ ቻይና አበላሸችን፣ ቻይና አበላሸችን፣ ገብርኤልን አበላሸችን። ውይ እራሱ እላዩ ላይ የተደርቦ የተቀመጠ ትናንሽ እባብ ነው የሚመስለው። እውነት የምሬ ነው። በጣም ነው የሚያስጠላ። ብታዩት ማለት ነው ብታዩ እንዲያው ያለችው ይሄንን ነው ነው የምትሉት። እኔ ፈራው አልበላሁም፣ አልቀመስኩም። እንኳን መብላት መቅመስ አይደለም እግዚአብሔርን በአይን ራሱ ማየት አልፈልግም ብዬ ፈራሁኝ። እንደዚህ ብዬ ነው ያለፍኩት። ቆየኮ ከመጣ ኬን ነው የመጣ በምንድን ነው የመጣ? በፈረስ ነው የመጣው? በመኪና ነው የመጣው? ኬን ነው የመጣው? ኑድልስ ኬት ነው የመጣው? ፓስታ ፉድ ነው። ኧረ ፓስታ አይደለም እሱ፣ ጥቁር ነገር ነው፣ ፓስታ አይደለም። ኑድልስ ዱባይ ላይ ራሱ ነው ያላየውም። ቆይ እስኪ ኑድልስ ብዬ ቆይ ጎግል ላይ ወይ መዳኒ ዓለም ካዩት ያቅለሸልሸኛል። ኑድልስ ዌት ዌት፣ አረ የኔ ያለው ጎግሉ ራሱ ጠፋብኝ። ወይ መዳኒ ዓለም አረ ጭራሽ ጎግል የለኝም። ጋይ ሶሪ ኖ አሁ ኑድልስ ጥቁር ነው። ኑድልስ ኑድልስ ኢትዮጵያ ልበል የተሰራውን ያልኩህ አንተ ደግሞ እንዳውም ቀይ ነው። ትንሽ ይሻላል በሚለው እንያዘው ግን ያኛው ጥቁር ነው። የኢትዮጵያ ውስጥ የገባ አዲስ መንፈስ ነው። ምን ድልስ ይባላል። ጥቁር ነው የኢትዮጵያው ደግሞ ትንሽ ይህ ፓስታ አይደለም፣ እባብ ደግሞ ይመስለው። ፓስታ አይደለም። ጥቁረቱ ኤቭሪቲንግ፣ ውፍረቱ ይህ ትንንጥዬ ነገር ነው። አንደኛ ነው እኮ። ወይ እንዴ! ተው በቃ፣ አታውሩኝ። በጣም አቅለሽለሽኛል። ጥራሽ ሚስቴ ማለት ደሞ ጀመራችሁ። ወይ እኔ እኮ አላውራ አንዳንዴ የለበስኩት የራሴ ነው። ባሌ ለልደቴ ስጦታ ይሰጠኝ ነው። ለዛ ነው እየለበስኩ ያለሁት። ሳምንት ሙሉ ነው የምለብሰው እንደ ኢትዮጵያ